ሰላም ጋይዝ እንዴት ናችሁ? አሰላሙ አሌይኩም ወራህመትላሂ ወበረካቱ። ሰላም ጤና ይስጥልኝ አገሬ ልጆች እንዴት ናችሁ? ሰላም ነው ወይ? በያላችሁበት ያለም ዳርቻ በሙሉ ሰላማችሁ ብዙ ይበል። እንዲሁም ደግሞ አላህ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረውም ጤንነት ነው። ክፉ ይንካችሁ፣ ጋይዝ አላህ ይጠብቃችሁ። እኔ ምለው አንዳንድ ጊዜ ማለት ነው፣ ቆይ ሶሻል ሚዲያ ወይም ደግሞ የተለያዩ ፔጆች ላይ ውሎ የሚያድር አለ እንዴ ኒቁ እንዴት መረጃውን ቶሎ ብለው ቀብ የሚያረጉት በቃ ስድስት ሰዓት አምስት ሰዓት ምናምን ከየት እንደሚያመጡት አላውቅም። እኔ ሲቶብ ላይ መሰለኝ የሚያድሩትም የሚውሉትም፣ ማለት ፔጅ ላይ ማለት የተለያዩ ሶሻል ሚዲያዎች ላይ ነው መሰለኝ የሚያድሩ ስላለሁ፣ እኔ በቀን አንድ ቪዲዮ ለመስራት ራሱ አይመቸኝም። እንዴት ነው ብታረጉት ነው ያኔ? መቼ ነው የምተኙት? መቼ ነው የምሰሩት? መቼ ነው የምትበሉት የምትጠጡት፣ የምታጸዱት፣ ምናምን ነገር የምትጸዳዱት? አይ፣ ኧረ የሚገርም እኮ ነው። እልምህም ለማን ናቸው ዛሬ የሀያ ስምንት ቀበሌ ማህበር አስተዳዳሪ ወይዘሪት ዘሪት ላቀጭ የምትባል የሆነ ጽሑፍ ፖስታ ነበር እና ደግሞ ቀበሌ አስተዳዳሪ ያለችም ቲክቶከር ናት። እናንተ እኮ ያልተሰማ መረጃ ይዛችሁ እኮ ብቅ ነው የምትወስደው ነገር ቲክቶከር ናት ላይ ዘው እንደዛ ማለት ይለዋል ለማናቸውም፣ እስኪ ጽሁፉና ምን ሊሆን። ባሌ በቅርቡ ቀን ሞትህን ያሰማኝ፣ የአረብ ዝብርቅ ያለ ህይወት ይስጥህ። በቃ ባል እንዲያታገቡ ይቅርባችሁ። ማግባት ማለት ህልም መቀማት ከሆነ በሀዘን መስበር ከሆነ ይቅርባችሁ ብሎ ኮሜንት ተጽፎላታል። ያንን ኮሜንት ደግሞ ወይዘሪት ላቀች ይዘው ብቅ ብላለች፣ ማለት ነው። ይህ እውነት እንደ እውነቷ ነው፣ የተሰበረች ካልሆነ በስተቀር እንዴት እንዴት ብላ ልትጽፍ ቻለች? የሚለውም ብዙ ሰዎችን አሳስቧል ማለት ነው። በተለይ ደግሞ ባለትዳር ያልሆኑትን ሰዎች እንዴት እንዴት ልትቻለች፣ ምን ያህል ልትበደል ነው ብለው የሚጽፉም አይጠፉም እስካሁን ማለት ነው። ላቀችን ኮሜንቱ በጣም አስቸግሯት ይኖራል ብዬ አስባለሁ እስካሁን ከእውነት ለመናገር ግደው ይገባል፣ ያስፈራል። እውነት ለመናገር በጣም ነው የሚያስፈራው ማለት ነው። ምን ያህል ቢሰብራት ነው? ምን ያህልስ ህልሟን ቢያቋርጥባት ነው? በነገራችን ላይ እንዲህ ህልም አስቦ ሰው በዛ በህልም ላይ ሌላ እሳትና ጭድ የሚደረግበት ጉዳይ ከሆነ እሱ ያናድድ ይችላል። ምናልባት ይች ልጅ ወይም ይች ሴት እንደዛ ሆኖባት ሊሆን ይችላል። በተለይ በተለይ የትኛውም አካል ቢሆን ህልምንም ምንም ያጨልም ሰው አይ ድረስ አውዝ ብላ አላህ ይጠብቃችሁ። ባለም ይሁን ቤተሰብም ይሁን እንደውም ደግሞ ጓደኛም እንዲሁም ደግሞ የተለያዩ ሰዎች ቢሆንም ህልምን ያጨልም ህልምንም ያኮላሽ ሰው ለህልሙ ድንቅፍ የሚሆንበት ሰው በጣም አስቸጋሪ ነው። የምር ይሄንም የሚያደርግብን ሰው ደግሞ እኛ ልንጥለው ልንትወው ልናገለው የማንችለው ሰው ሊሆን ይችላል። ፈጣሪ ከዚህ ይጠብቃችኋላለሁኝ ማለት ነው። እኔ በበኩሌ እንደው መስበር ማገዝ፣ ወይም ደግሞ አይዞሽ ኦኬ ማለቱ ቢቀር በአዴን አቅፋት ጥሩ ነው ብያስብ ነበር ማለት ነው። ነገር ግን እሷ ነገሩ ሳይፈነቅላት እንደዚህ ብላ አልጻፈችም። ይህንን ኮሜንት እንግዲህ ያ ባልተብየው ባልሆኑ ሰባሪው ሰው የሴት ልብ ቀላል በሆነ ነገር ሊሰበር ይችላል። እሷ ስማርት ካልሆነች በስተቀር ስማርትም ብትሆን የሴት ልጅ ልብ መሰበሩ አይቀርም። በሆነ ምክንያቱም በተለይ ደግሞ እቅድ ህልም ላይ ሆና መስበሩ አይቀርም፣ መሰበሩም አይቀርም። ይሄ ነገር ታስቦበት ወይም ደግሞ በቃ የምንግድ የለሽነትም ሊሆን ስለሚችል ማለት ነው እንደዚህ ብላ አልጻፈችም ይሄንን ሲያዩ ምን ይላል ብላችሁ ታስባላችሁ ምን ይላል ምንስ ትላለህ እንደው የጻፍከው ሰውዬ አይ ቲንክ ማን ነው ይሄንን ጽሁፍ ስታይ የልጅቱ የጻፊቱ ልጅ ባል እንደው ምን ትል ይሆን የላቀችም ቤት መቼም የማያውቀው ሰው ይኖራል ብዬ አላስብም? ድምጿ ያስታውቃል። ኑቤ ኑቤ ስለሚል ምናልባት ይህንን ኮሜንት ስታይ ምን ተሰምቶ ይሆን? እንደ ኮሜንት ብትጽፈልን ለኛም ጥሩ ነው። እኔ አልሰበርኳትም ነው ሊሆን የሚችለው መልሱ። አሮይ ገራሚ እኮ ነው፣ እና ገርሞኝ ነው የመጣሁት። የተኮሰተው ትናንት መሰለኝ፣ አላውቅም። እኔ ጊዜ ስለለለይ ነው። ግርም እንዲ ግርም ማለት ቆይ፣ እንዴት ለምንስ ሲጀመር ሴት ልጅ ሕልም ሲኖራት ጥሩ ነው። ከጠንካራ ወንድ ጀርባ ጠንካራ ሴት አለች የሚባል ነገር አለ። ያንን መሆን እንድትችል ማበረታታት ነበረበት ወይስ መስፈር ነበረበት? መቼም ልጅቱ ሳትጎዳ ይህን ይሄን ነገር ጽፋለች ብዬ አላስብም። እናንተስ ምን ትላላችሁ? እንደው ገራሚ ነው። እንዲያው በጣም ነው የሚያሳዝነው ም በጣም ነው የሚያሳዝነው፣ በጣም ነው የሚያሳስበው። ለምን ለምን የሚል ጥያቄ እላቸው ላይ ያመጣል ማለት ነው። በርግጥ ሁሉም ማለት አይደለም። እጅግ በጣም ስማርት ጎበዞች ችግራቸውን ተቋቁመው ብዙ በየለም ብዙ በቃ ብዙ ውጣ ውረድም በሰዎች ሊገፈትሯቸው ሞክረው እንደምንም ተንገርግዴ የቆሙ ያቆሙ፣ እንዲሁም ደግሞ በቃ ቻል አድርገው ነገሮችን ለማሳለፍ የሚኖሩ ሰዎች አሉ፣ የሚኖሩ ባለትዳሮች አሉ። እዚህ ሀገር በተለይ ማለ እኔ ማቃቸው ሰው አሉ ባይዘው ወይ ማለት ነው። እና እንደው ተመስበር ተቻችሎ መኖርን ብትመርጡ ጥሩ ነው። ምንም ምንም እኮ ጥቅም የለው ጥቅም አለው እንደው ሰበርንና ተሳደብንና አንቋሸሽንና ጥቅም አለው እንደው ከየትስ ነው ደመወዝስ ቢኖረው ከየት ከነዛ ከሰዎች ወይስ ተፈጣሪ ወይስ ተህሌና ምንም የለውም እኮ በተሻለን አቅም ጥሩ ሰዎች ብንሆን እናተርፋለን። ጉለት አይኖረንም፣ ብዬ አስባለሁ እንደ እኔ አስተሳሰብ ማለት ነው። ከዛ በመቀጠል ደግሞ ሰሞኑን የክርስቲያን ወንድመቶቻችን፣ አባቶቻችን፣ እናቶቻችን በዓል ነበርና ሰሞኑን አንድ መልካም ሴ ሶሻል ሚዲያ ተጠቃሚ ወይም ደግሞ አርቲስት የምትባል ነበረች እና እኔ ባይዘወይ በጣም ነበር ምዴስ የምትለኝ አብዬ አረባ ሀገር ወይም ደግሞ እንዲህ ሶሻል ሚዲያ ስመለከት እሷ ነበር ያገኘሁት። በጣም ነው ደስ የምትለው ቤተሰቡ ምናምን ነገር በጣም ጨዋ ቤተሰብ ነበር። እና ተለያዩ ሲባል አይ የተቻለም ነገር ብያዝኛ ነበረ። ግን ትናንትና በልጆቻቸው ምክንያት ተገናኙ ሲሉ ሰማሁኝ። ኦ ማይ ጋድ ማሻ አላ ያልኩት ማለት ነው እና ደግ ተገናኙ፣ ደግ ታረቁ። የወለዴ ሰው እኮ ያው ይታረቃል። በደንብ ነው የሚታረቀው። በጣም በጣም የማይለያዩበት ነገር ቢዘገዩም እንኳን ኢቨን አይለያዩ ማለት ነው። ትናንትና ትናንት ሳይሆን ከዚህ በፊት ኢንተርቪው ላይ ያያችሁት ነበረ ሚፍታህ ይቶ በሚባለው ከሀያ ዓመት አመት በኋላ እናትና አባቴን አስታረቁ ሲል ሰምታችሁታል። የወለዴ ሰው አይለያይም እና እንኳን ታረቁ የተፋተቱን ሰዎች ካሉ አላህ በሰላም ያስታርቃቸው። ብዙ እያየን ነው። ፈጣሪ ይጠብቃቸው፣ እንዲታረቁ ተመኙላቸው።